የበጎ አድራጎት አገልግሎቶች አሁን አሁን እየተለመዱ ባህልም እየሆኑ ይገኛሉ። አገልግሎቶቹ በክፍል ውስጥ ከሚሰጡት የቀለም እውቀት ባለፈ ለሀገሩ የሚያስብና ማህበራዊ ኃላፊነቱን የሚወጣ ትውልድ ለመፍጠር በሚተጉ ትምህርት ቤቶችም እየተተገበረ ነው። የበጎ አድራጎት አገልግሎቶችን ከሚሰጡት መካከል ደግሞ አንድነት ኢንተርናሽናል ትምህርት ቤት አንዱ ነው። የትምህርት ቤቱ ተማሪዎች እያደረጓቸው ከሚገኙ ድጋፎች መካከል በበጎ አድራጎት ተቋማት እንዲሁም በተለያዩ ትምህርት ቤቶች ተማሪዎችን ማስጠናት አንዱ ነው። ከኛ ጋር የሚሰሩ ዘጠኝ ድርጅት አሉ። ተፈራርሟል ከአንድነት ጋር እና ዘጠኙም ጋር ብዙ እንረዳለን። ባገኘ ነው ጊዜ በገናም ሊሆን ይችላል፣ በክረምትም ሊሆን ይችላል፣ በአሁኑም በፋሲካ ሊሆን ይችላል። ቅዳሜ እሁድ ልጆች እየሄዱ ብዙ አይነት ስልጠና ይሰጣሉ ለልጆቹ ረዥም ረፍት በሚኖረባቸው ሰዓትና ቅዳሜና ሆድን ቢሆን ከኛ ኤክስትራ ከሪኩላር አክቲቪቲ ስታፍ ጋር በመተባበር በየቦታ በየበጎ አድራጎት ተቋማት የመደብን እንትን ተማሪዎች አገልግሎት እንዲሰጡ እናደርጋለን። ድጋፍ እናገኛለን። የተለያዩ የትምህርት ቤት ቁሳቁሶች፣ አልባሳት ድጋፍ እናገኛለን። በጣም ደስ የሚለው ደግሞ ልጆቹ ኮሚኒቲ ውስጥ ገብተው የተቸገሩ ሕጻናት ህይወት ምን እንደሚመስል ያሉ ያስጠናሉ። ቅዳሜ ቅዳሜ መጥተው ተማሪዎችን ያስጠኑልናል፣ የቋንቋ ትምህርት ያስተምራሉ። በትምህርት ከማገዙ ባለፈ ደግሞ ተማሪዎቹ በየዓመቱ የገንዘብና የአይነት ድጋፎችን ለተቋማት ያደርጋሉ። በትምህርት ቤት ውስጥ በሚዘጋጁ ዝግጅቶች ለሽያጭ ከሚቀርቡ እቃዎች ተማሪዎቹ ከወላጆቻቸው የሚያገኙት የኪስ ገንዘብን በመቆጠብ ነው ድጋፍ የሚያደርጉት። በዚህ አመትም ለተለያዩ ተቋማት ድጋፍ አድርገዋል። ይህ ተግባርም ላለፉት አስር አመታት የቀጠለ ነው። በጣም ብዙ ቻሪቲ አግኝተናል። በብርም በጣም ብዙ ብር አሰባስበናል። ከፕራይማሪ ጀምሮ እስከ ሃይ ስኩል ድረስ ከዛ አራት ነበረ አራት አካሎች ነበረ። በዚህ አመት ያሰብነው እሱም ቦርሳ፣ ጫማ፣ ስቴሽነሪና ሳኒተሪ ነበረ። ከዛ አራቱንም አሟልተናል። ሁሉም ነገር ተሳክቶልናል። በጣም ደስ ብሎ ነው ለአስር ለተከታታይ አመታት በእቃም በልብስ በጫማ ደብተር እስክሪብቶ፣ የሳኒተሪ ፕሮዳክቶች እንደገና ደግሞ የመታጠቢያ በካሽም በገንዘብም እያሰባሰብን መጀመሪያ ስንጀምር በአራት ድርጅቶች ጀመርን። ከአራት ወደ ስምንት ሄደ፣ ከዛ ወደ አስራ ሁለት ዘንድሮ ደግሞ 16 ድርጅቶችን አገልግሎት ሰጪውን እርዳታ ሰጪውን አንድ ላይ በማስተባበር ነው ብዙ ነገሮችን የምንሰራው። ዛሬን ጨምሮ ላለፉት አመታት ድጋፍ ከሚደረግላቸው ተቋማት መካከል ደግሞ ሜሪጆይ ኢትዮጵያ አንዱ ሲሆን ድጋፉ ያለው አስተዋጽኦ ቀላል አለመሆኑ ይነሳል። ገንዘቡም እኮ ቀላል አይደለም። አንዳንዴ ከመቶ ሺ ብር በላይ ሁሉ እናገኛለን። አልባሳቶች፣ ቁሳቁስ፣ የትምህርት ቤት ብዙ ነው። እንደገና ደግሞ አባላቶች ናቸው። ብዙ ተማሪዎች፣ አስተማሪዎች የሜሪጆይ አባል ሆነው ተማሪዎች በወር 200 በአመት ሁለት መቶ ብር የአባልነት ይከፍላሉ። አስተማሪዎች ደግሞ በየወሩ 200 ብር መቶ መቶ ብር ይከፍሉናልና ይሄ ትልቅ ድጋፍ ነው። ተማሪዎችን ከልጅነታቸው ጀምሮ ሌሎችን በአቅማቸው እንዲያግዙ ማድረግ ለነገ ስንቅ በመሆኑ ትውልዱ ላይ መስራት ይገባል። በዚህ ውስጥ ደግሞ ወላጆች የድርሻቸውን መወጣት አለባቸው። ልጆች አድገው መስጠትን ማስተማር ከባድ ነው። እራስ ወዳድ ይሆናሉ ሁሉ ነገር እነሱ ላይ ብቻ ፎከስ ማድረግ ይጀምራሉ። ሰልፍሽ እንዲሆኑ ነው የሚሆኑት። አሁን ከተው ናቸው ማለት ነው። በኤርሊ ስቴጃቸው ግን መስጠትን ሰውን ማክበርን ብናሳያቸው እስከ ሕይወታቸው መጨረሻ የሚከተላቸው ናቸው። ልጆቻችን እንደዚህ አይነት ሀሳብ ሲያመጡ በጣም ደስተኛ ነው የሚያደርገን። ያለሆናቸውን የጠበባቸውን ጫማ እራሳቸው ሰብስበው ይህንን ነው ይዘን መሄድ ያለብን ያሉትና ይሄ በጎ ስራ አብሮ ዋናው ቤተሰብ መሰረት ሆኖ ለልጆቻችን አስተዋጽኦ ማድረግ አለብን፣ እንዲረዱም መፍቀድ መቻል አለብን ብዬ አምናለሁ። ትምህርት ቤት የተጀመረው ማህበረሰቡን እያወቁ እየደገፉ እየረዱ ይሄንን ነገር ማድረጋቸው በጣም ትልቅ ጥቅም አለው። ሁሉም ትምህርት ቤቶች ይሄንን እንደ አንድ ፕሮግራም ይዞ መጀመር አለባቸው ብዬ አስባለሁ፣ ጠቀሜታው ከፍ ያለ ስለሆነ። በትምህርት ቤቱ አስተባባሪነት ያለፉትን አመታት የተከናወኑ የበጎ አድራጎት አገልግሎቶች ተማሪዎቹ ላይ ልዩ ስሜትን የሚፈጥሩ ሆኗል። ተግባሩ የቀጣይ ሕይወታቸው የበጎ ፈቃድ ስራ መንገድ ጠራጊም ነው። ከዚህ የጀመርነው ነገር በብዙ ብዙ ትምህርት ቤቶች ጋር በመተባበርም ሌሎች ትምህርት ቤቶችን በማስተማር እንደዚህ ነገሮችን ለማስፋፋት እና ደግሞ ወዳታውንም ለመቀጠል አስፋፍተን ለመቀጠል አስበናል። ትምህርቱንም ጨርሼ በራሴ የሚቀጥለው ነገር ነው ይሄ። በራሴ መቀጠል ፈልገ በጣም ትልቅ ደስታ ነው የሚሰማው። እኔ ራሴ ከሚኖር ለነሱ ሰጣቸው የተሰማኝ ደስታ እነሱ ደስ ይላቸው ሲያመሰግኑ፣ ሲሰቁሽ በጣም ትልቅ ደስታ ነው የሚሰማች። ትምህርት ከጨረስኩም በኋላ በዚህም ትምህርት ቤቱን በመርዳት አስባለሁ። በራሴም ነገሮች ለመርዳት እንጂዮን ፕሮፊት የሌላቸውም ለነሱም መስጠት አስባለሁ።